የመጀመሪያው ጥያቄ የሚሆነው ወይንም ደግሞ ከጠያቂያችን የተነሳው ሀሳብ ሆዳምነት በመንፈሳዊ አመለካከት ሲታይ ትርጉሙ ምንድን ነው? በቀላሉ ከመጠን በላይ መብላት ወይም መጠጣት ብቻ ነው ወይንስ ከእግዚአብሔርና ከሰው ጋር ያለንን ግንኙነት የሚጎዳ የልብ ዝንባሌን ያመለክታል ወይ? ምንጩስ ምንድን ነው? እንዴትስ ከሌሎች ኃጢአቶች ጋር ይያያዛል? ከመንፈሳዊ ሕይወት ጋር ማጣጣምስ የሚቻለው እንዴት ነው? መብላትና መጠጣት የእግዚአብሔር ስጦታ ሲሆን፣ ከልክ ያለፈ ፍላጎት ደግሞ ኃጢአት የሚሆነው በየትኛው መስመር ላይ ነው የሚል ጥያቄ ይሆናል። እሺ እግዚአብሔር ይስጥልኝ። ያው ጥያቄው ሳይሆን ጥያቄዎቹ ነው መባል ያለበት። ብዙ ጥያቄዎች ናቸው በአንድ ላይ እየተነሱት። ያው አብዛኛውን ሀሳብ ባለፈውም ስንማማር በመሰረቱ ለመዳሰስ ሞክረናል። ግን መከለስ ካለብን ግልጽ ያሉ ነገሮች ካሉ እግረ መንገድ እያነሳን እናልፋለን። ሆዳምነት ቀጥተኛ፣ የግድ በጥቂት ቃላት ዲፋይን ማድረግ መተርጎም ካለብን ከመጠን በላይ መመገብ ወይም ሆደን መውደድ ማለት ነው። ቀጥተኛ ዝም ብሎ ትርጉሙ ማለት ነው። ግን በዛ ብቻ ደግሞ የሚያበቃ አይደለም። እነዚህ ፍቶታት ብለን በአጠቃላይ የጠቀስናቸው ነገሮች ከተሰጠን ልኬት ከተሰጠን መጠን የኦርቶዶክስ አይነት መጠን ነው ይባል የለ ከተሰጠን ልኬት ከተሰጠን መጠን ስናልፍ የሚመጡ ችግሮች ናቸው። ሆዳምነት በጣም ብዙ ምግብ መብላት ብቻ ማለት አይደለም፣ ወይ በጣም ብዙ መጠጣት ማለት ብቻ አይደለም። አንደኛውና መሰረታዊ ትርጉሙ እሱ ቢሆንም ማለት በብዙ መልኩ ሊገለጥ ይችላል። በጣም መሰረታዊ መንስኤው ችግሩ በቃኝ ማለት አለመቻል ነው። በቃኝ ማለት አለመቻል ወይ ደግሞ እምቢ ማለት አለመቻል ነው እና ይሄ ደግሞ በጣም በብዙ መንገድ ሊገለጥ ይችላል። እምቢ ማለት አለመቻል ወይ በቃኝ ማለት አለመቻል ማለት ራስን መግዛት አለመቻል ማለት ነው። ሌላ ቋንቋ አይደለም። ራስን መግዛት በጣም በጣም አስፈላጊ ቨርቹ ነው ሁላችንም እንደምናቀውና ራስን መግዛት አለመቻል ነው ምንጩ መሰረቱ። ግን የሚገለጥባቸው መንገዶች ይለያያሉ። የመጀመሪያው አሁን ያነሳነው ከመጠን በላይ መብላት፣ በጣም ብዙ መብላት፣ በጣም ብዙ መጠጣት ሊሆን ይችላል አንድ ሰው ወፍራም ስለሆነ ሆዳም ነው ማለት አይደለም። ቀጭን ስለሆነ ሆዳም አይደለም ማለት አይደለም። አይደለም ያው ኒም ስከሪ ለሱ። ግን በጣም ብዙ መብላት በጣም ብዙ መጠጣት ማቆም አለመቻልን መቻልን ስለሚያሳይ፣ ማለት ማቆም አለመቻልን ስለሚያሳይ አንድ ምልክት ሊሆን ይችላል። ይሄ ግን በምግብ ላይ ብቻ አይቆም። በቃይ ማለት አለመቻልና ራስን እምቢ ማለት መልመድ አለመቻል በብዙ መንገዶች ይገል፣ ለምሳሌ ፊልም የምታዩ ሰዎች በቃ አንድ ኤፒሶድ ብቻ ላይ ብላችሁ ከፍታችሁ ቀኑን ሙሉ ብላችሁ አታውቁም። ሙሉ ሲዝም እና አመታቹ አታውቁም። በቃ ጥን አስር ደቂቃ ብቻ ለተኛ ብላችሁ ቀኑን ሙሉ ተኝታችሁ አታውቁም። በቃኝ ማለት አለመቻል ስጋን እምቢ ማለት በቃ አቁም ማለት አለመቻል የሚገለጥበት መንገድ ስለሆነ ማለት ስለዚህ በጣም ብዙ ከመጠን በላይ ሰው ሊመገበው ከሚገባው በላይ መብላት አንዱ መንገድ ሊሆን ይችላል አንዱ መንገድ ሊሆን ይችላል ሌላኛው መንገድ ደግሞ አሁን ይሄ ኳንቲቲ ነው አይደል በጣም ብዙ መብላት ማለት ኳንቲቲ ብዛትን የሚያሳይ ነው ሁለተኛ ደግሞ ኳሊቲን የሚያሳይ ነው የሆዳምነት ምልክት ሆዳምነት ማለት መውደድ ነው ብያችሁ የለ መመገብ ተፈጥሯዊ ጠባያችን ነው ለምግብ ያለን ፍቅር ከመጠን ሲያልፍና ለሆዳችን ስንገዛ ችግር ነውና አንዳንድ ጊዜ እኛ እንዳሰብ ነው ተደርጎ ካልተሰራ የማይዋጥልን ሰዎች ይለን። ያው የሚስማማን ምግብ ይኖራል፣ የማይስማማን ምግብ እኮ ይኖራል። የምንወደው ነገር፣ የማንወደው ነገር፣ ደስ የማይለን ነገር ሊኖር ይችላል። ለጤናችን የሚስማማ የማይስማማ ሊኖር ይችላል። ከዚያ ባለፈ ግን ነገሮች እኛ እንዳሰብ ነው ካልሆኑ ምግቡ እኛ እንዳቀር ነው እኛ እንዳሰብ ነው ተደርጎ ራሷ ካልሰራች የማትበላ ሰው ሴት ምናምን ገጥማችሁ አታውቅም? እኛ እንዳሰብ ነው እንዳቀር ነው ካልሆነ ደስ አይለን። በአይናችን ካላማርን አንበለም። የቀረበልን ነገር መመገብ የምችል ሰዎች አለ። ለምግቡ ያለን ፍቅር በጣም ከፍ ያለ ከመሆኑ የተነሳ በአይናችን አይሞላም ማለት ነው። ለምግብ ያለን ፍቅር ምግብን እንድንጠየፍ ምግብ ቤቶች ላይ ሬስቶራንቶች፣ ካፌዎች ላይ ለአስተናገጆች ናይት ሜር የሚሆኑ ሰዎች አሉ አይደል? በቃ እስር እያመላለሱ ይሄ አይሆንም እንትን ጎሎታል፣ እንደዚህ ሆኗል፣ እንደዚህ ሆኗል። በቃ እኛ በፈለግ ነው እኛ በምናውቀውም ልኬት መጠን አይናችን ላይ ካላማረ ካልሆነ ደስ የማያሰኝን ደግሞ ሰዎች እኖራል። ይሄ ደግሞ ሌላ ችግር ነው። ከዛ ደግሞ ጊዜ ሶስተኛው ደግሞ መለኪያ ታይም ጊዜ ነው። ጊዜ የሌለን የታወቀ ጊዜ የሌለን ሰዎች ደግሞ አለን። ምግብ ባገኘንበት አጋጣሚ ሁሉ የምንበላ ማለት ነው። በቃ ምግብ ካየን አጠገባችን አቬለብል ከሆነ እጃችን ላይ ካለ አለመብላት የማንችል ሰዎች አለ። ጠግበናል፣ አልራበንም፣ ግን ፊት ለፊታችን ስላለ ብቻ እጃችን ማረፍ አይችልም፣ ማቆም አንችልም ማለት ዝም ብለን እንበላለን፣ ዝም ብለን እንበላለን። ማቆም አንችልም፣ በጣም እንቸገራለን። እነዚህ መገለጫዎቹ ሊሆኑ ይችላሉ። አሁን አንዳንድ ሰው እኔን የሚያጠግበኝ አንድ እንጀራ ነው ብሎ ካሰበ ከአንድ እንጀራ ላይ ትንሽ ቆርሰን ካቀረብንለት ገና አይኑ ይሳሳል አይደል? ስለጎደለ ብቻ እንደማይጠግብ ያስባል። ያ ምግብ ማያጠግቡ ቅር እያለው ይውላል፣ ይከፋል። ማለት እሱ ያሰበው እንጀራ ስላልሞል አንድ እንጀራ ነው ምበላው ብሎ ስላሰበ፣ ማለት ቀድሞ አእምሮአችን የሰለጠነበት ነገር ስላለና ያስለመድ ነው ስላለ ከለመድ ነው መንገድ ወጣ ማለት ስለማንችል ምግብ ቀርቡ፣ ምግብ እንዲቀርብልን ጠይቀን ትንሽ ታገሱ ብንባል ምንበሳጭ፣ ሰላም የምናጣ ጤና የምናጣ ሰዎች እንኖራለን። በአጭሩ ምንድነው ለምግብ ያለን ፍቅር፣ ለምግብ ያለን ፍላጎት፣ ለሆዳችን ያለን ቦታ ራስን መግዛት የሚባለውን ምግባር ወይም ቨርቹ ያሳጣን፣ ያስረሳን ሰዎች በምንም አይነት መንገድ ራሳችንን መግዛት እሺ ማለት የማንችል እንቢ ማለት የማንችል ሰዎች ማለት እንቢ ማለት የማንችል ሰዎችና ከጠየቀን ጠየቀን ነው በቃ እኛ እንደምንፈልገው ካልሆነ የሚጎልብን፣ ቅር የሚያሰኛን፣ ደስታ የምናጣ ሰዎች ከሆንን ያ ሆዳምነት ይባላል እንጂ ብዙ በመብላት ብቻ የሚገለጣል። ለምሳሌ የሆነ ሰው በጣም ከባድ ጉልበት ስራ የሚሰራ በጣም ብዙ መብላት ያለበት ሰው ሊኖር ይችላል አይደል ወይ ደግሞ ህመም ኖሮበት ስኳር ምናምን ቶሎ ቶሎ መብላት ያለበት ሰው ሊኖር ይችላል እንደዚህ አይነት ሰዎች ቢመገቡ ሆዳም ናቸው አያሰኝም ምክንያቱም ዜር ዝ ኒድ ገብቷቸዋል ሰውነታቸው የዛ ፍላጎት አለ ግዴታ ነው ሰውነታቸው ይፈልገዋል ያን ነገር ሜንቴን ለመደረግ ማለት ነው እኛ ግን ሜንቴን ለመደረግ ወይም ሰውነታችን ህሉናችን ለመጠበቅ ከሚያስፈልገን በላይ ለምግብ ካለን ፍቅር የተነሳ ብቻ ምግብ በጣም ብዙ ሲደረደር ደስ የሚለው ሰው የለም አይነ በጣም ሲበዛ አይነቱ ደስ የሚለው ቅድም እንዳልኳችሁ ኳሊቲ ምርጥ የሆነ ነገር ካልሆነ የማይበላ ለዛ እኮ ነው አሁን አሁን ሰርግ የሚያስንቁ ለቅሶችን እያየን ያለ ነው ለዛ ነው ሰርግ ቤት የሚያስንቁ ለቅሶ ቤቶችን የምናየው ለዛ ነው አይናችን ደስ እንዲለው ስለምንፈልግ ነው በዛ ውስጥ የምናገኝ የሆነ አይነት የማይጠቅም ከንቱ ደስታ ስላለ ማለት ስለዚህ ከነገር የው አስፈላጊነት አስፈልጋኝነት አንጻር ለኛ ከሚጠቅም ጥቅም አንፃር ካስፈልጋኝነቱ አንፃር ሳይሆን ካለን ፍቅር አንጻር ካለን ፍቅር አንፃር ራሳችንን መቆጣጠርና እምቢ ማለት ስለማንችል እምቢ ማለት ስለማንችል ለምሳሌ ሰርግ ላይ ምናምን ሄዳችሁ በጣም በነፃነት ምግብ ማንሳት የሚቻልበት ብፌ ላይ ሁለት ሰው ሶስት ሰው የማይበላውን ምግብ የሚያነሳ ሰው ገጥሟችሁ አያውቅም? ከዛ ግን አይበላውም እኮ ይመለሳል። አሁን ሆዳምነት እያሳያል። ምንድን ነው በጣም ብዙ መብላት አልመብላታችንም ብቻ ሳይሆን ስስትን ጭምር እያሳየ ነው ማለት እንደማይበላው እኮ ይታወቃል። ግን ተሰጥቶኝ እንዴት እንዴት ይባክናል ብሎ ቅር ብሎት ለክፉም ለደጉም ሊያዘው ብሎ የሚያግበሰብሰዋል። እሺ ደግሞ የሆነ ምግብ ቀርቦላችሁ የሚጣፍጥ ምግብ በልታችሁ በጣም ጠግባችሁ አሰረፋችሁ ትንሽ ቆይታችሁ ሲርባችሁ ያ ምግብ ትዝ እያላችሁ የሚቆጫችሁ ሰዎች የላችሁ? ቅድም ያስተረፍኳት ምግብ ምናምን እያላችሁ አሰቤ የገባችሁ ነው አይደለም? የሆነ የማይጠቅምንና ጊዜያዊ የሆነ ደስታን ከዛ ውስጥ ኤክስትራክት ለማድረግ ለሰውነታችን፣ ለእኛ ካሉ አስፈላጊነት አንፃር ሳይሆን ለነገር ካለን ፍቅር አንፃር የምናደርገው ነገር ነው። ሆዳምነት የሚባል ብዙ በመብላት ብቻ አይደለም የሚገለጠው ብዙ መብላት አንዱ መገለጫው ነው። መሰረታዊ መንስኤው ምንድን ነው? ምክንያቱ ምንድን ነው? የሚለው ጥያቄ መልሱ ራስን መግዛት አለመቻል፣ ራስን መግዛት አለመቻል ነው። ለምሳሌ ያለንበት ወር ወርኀ ጽጌ፣ ራስን መግዛትን ከምናስብባቸው ጊዜዎች አንዱ፣ ጌታችን ከነእናቱ ከነዮሴፍ ጋር ተሰደደ ብለን የምናስተምርበት ጊዜ ነው አይደለ? ጌታችን ሁሉን ቻይ አምላክ ነው ወይስ አይደለም? ሕፃን እያለስ አምላክ ነበር ወይስ አልነበርም? ስለዚህ የፈርዖንን ሰራዊት የሚያጠፉ ትላልቅ ሰራዊትን የሰማይ ሰራዊትን መላእክትን ማዘዝ ይችላል ወይስ አይችልም? ግን እንደዛ አድርጓል። ማድረግ ይችል ነበር አይደለም? ማድረግ ይችላል። በእጁ ነው። ሄሮድስን ማጥፋት ይችላል። መግደል ይችላል። ሰራዊቱን ማጥፋት አባቴ ከዚህ የሚበልጡ ብዙ ሰራዊትን ሊያዝልኝ ይችላል አላለም? ጌታችን ሲያስተምር ማድረግ ይችል ነበረ። ማድረግ ስለሚችል ብቻ ግን አላደረገም። ማድረግ ስለሚችል ብቻ ግን አላደረገም። መሰደድ ነበረበት፣ ለስደተኞች ስደትን ባርኮ ሊሰጣቸው፣ በነቢያት የተናገሩት ቢት ይፈጸም ዘንድ። ከምንም በላይ ግን እኛ ራስን መግዛት ሊያስተምር ነው። አንድ ነገር እኛ ማድረግ ስለምንችል ብቻ፣ በእጃችን ስለሆነ ብቻ፣ አቬለብል ስለሆነ ብቻ ማድረግ የለብንም። ከጥቅም አንፃር ነው ምንም ከሚሰጥ መንፈሳዊ በቅቤት አንጻር ወደ እግዚአብሔር ያቀርበናል ወይ በመንፈሳዊ ህይወቴ ለማደግ የማደርገውን ጥረት ይደግፋል ወይስ አይደግፍም ወይ ነው እንጂ ጥያቄያችን እችላለሁ ወይስ አልችልም ደስ ያሰኛል ወይስ ደስ አያሰኘኝም ምናምን አይደለም ማለት ራስን መግዛትን እንድንማር ነው አንዱ የጌታችን የሚሰደደው አላማ እና ራስን መግዛት አለመቻል በራስ ላይ መወሰን ስጋችንን እምቢ ማለት አለመቻል በዚህ ሰውነቴ ላይ አለቃው ማን ነው አዛዡ ማን ነው ስጋዬ ነው ፈቃደ ስጋዬ ነው ወይስ ነፍሴ ናት የሚለው ሞስተን አለም ይችላል ስጋ በራሱ መጥፎ ነገር አይደለም አይደል አካላችን ክፉ ነገር አይደለም ታውቃላችሁ ርኩስ አይደለም መጥፎ አይደለም እንደዚህ አይነት ትምህርት ቤተክርስቲያን የላትም ፈቃደ ስጋ ስንል ስጋን እየተቃወምን አይደለም ስጋችን ላይ የሰለጠኑ ፍትወታትን እየተቃወምን ነው እንጂ ጌታችንም እኮ ይህን ስጋን የለበሰ ስጋ በራሱ ሩክስ ቢሆን ኖሮ ክብር ይባል ነው ጌታችንም የረከሰ ስጋ ለበሰልን ነበር ማለት ነው ምስጢራትም እንፈጽም በዚህ ስጋችን ነው ይሄ ስጋችን የተፈጠረው በስላሴ እጅ ነው አይደል በገቢር የተፈጠርን ፍጥረታት ነው ስለዚህ እግዚአብሔር ከፈጠረው ፍጥረት መካከል ክፉ ሩክስ በባህሪው የሆነ ነገር ስለሌለ ስጋችን በራሱ ሩክስ ሮ እያልን ሳይሆን እነዚህ ተፈጥሯዊ የሆኑ የስጋ ፍላጎቶቻችን ሲሰለጥኑብን ፍትወታት ክፉዎች ሲሆኑ ፈቃደ ስጋ ተብሎ ይጠራሉ። ይሄ ፈቃደ ስጋ በነፍሳችን ላይ የሚሰለጥን ከሆነ እና በዚህ አካላችን ላይ አዛዡ ጌታው እሱ ከሆነ ተሸናፊዎች እንድል ተደርገናል ማለት ነው። አዛዦቹ እኛ መሆናችንን መንፈሳችን ነፍሳችን የምታዝ መሆኑን የምናረጋግጠው ራሳችንን በመግዛትና እምቢ ማለት በመቻል ነው። እምቢ ማለት በመቻል ነው። ሆዳምነት ግን እምቢ ማለት አለመቻልን ነው የሚያሳይ እምቢ ማለት አለመቻልን ነው የሚያሳይ በመጽሐፍ ቅዱስ ላይ ሆዳምነት ወይም በላተኝነት ምናምን ተብሎ የተጠቀሰው በተጠቀሰበት ቦታ ሁሉ አብሮ የሚነሳው አመፀኛነት ነው። አብሮ የሚነሳው ስንፍና ነው። አብሮ የሚነሳው ክፋት ነው። ገብቷቸው አዳላ አሳቢ በላተኞችና ክፎች ነበሩ። በላተኞችና ሰነፎች ነበሩ። በሉ ጠጡ፣ ጠገቡ፣ በእግዚአብሔር ላይ አመፁ፣ ሊዘፍኑ ጣዖት ሊያመልኩ ተነሱ ሲባል ነው የምታገኙት። ሆዳምነት ምግብ ምናምን በተጠቀሰበት የበላተኝነት በተጠቀሰበት ቦታ ሁሉ አብሮ የሚነሳው አመፀኛነት በእግዚአብሔር ላይ ማመፅ ነው በእግዚአብሔር ላይ መክፋት ነው። በእግዚአብሔር ላይ ማንጎራጎር ማጎረምረም ነው። ስንፍና ነው። ስንፍና ራሱን የቻለ ኃጢያት ነው። ታውቃለች። ከእግዚአብሔር የሚለይ ክፉ ኃጢያት ነው። ድህነት ነው። ከሆዳምነት ጋር ተያይዞ የሚነሳው እነዚህ ነገሮች ሁሉ ምንጭ ሆናል ማለት ነው። ምግብ ከመብላት አልመብላታችን ጋር ብቻ ሳይሆን የሚገናኘው በዙሪያችን ላሉ ሰዎችም፣ ለራሳችን ጤናም፣ ከእግዚአብሔር ጋር ላለን ግንኙነትም ጠንቅ ነው ማለት ነው። ሆዳምነት ዴድሊ ሲንስ ገዳይ የሚባሉ ኃጢያቶች ሰቨን ዴድሊ ሲንስ ነው የሚሏቸው፣ እኛ ሰባቱ ፍትወታት ብለን ባለፊት አማርናቸው ማለት ነው። ገዳይ ኃጢያቶች ነው ተብሎ የሚጠሩት እና ከነዚህ ገዳይ ከሚባሉ ኃጢአቶች መካከል ሆዳምነት አንዱ ነው። ጉዳዩ ምግብ ከመብላት አለመብላታችን ጋር ብቻ የሚገናኝ ሳይሆን እኛ ለዛ ምግብ ካለን ሐሳብ ጋር የሚገናኝ ነው። ለዛ ነው ቅዱስ ጳውሎስ ሆዳቸው አምላካቸው የሆነባቸው ያለ። ሆድ ለምግብ ነው፣ ምግብም ለሆድ ነው፣ እግዚአብሔር ሁለቱንም ያጠፋቸዋል አለ። ጌታችንም ሲያስተምር ለሚጠፋ መብል አትስሩ፣ ለዘላለም ህይወት ስሩ እንጂ ተባለ። ስለዚህ ቁም ነገሩ መብላት አለመብላት አችላለን፣ ተፈጥሯዊ አለመብላት አንችልም። ጌታችንን በልቷል፣ እመቤታችን በልታለች፣ ቅዱሳን ሐዋርያት በልተዋል። አለመብላት አይደለም ቁም ነገሩ ለምግብ ያለን ፍቅር ግን በመጠን ይሁን ነው። ልክ ስለ ገንዘብ ስናወራ ገንዘብ በራሱ ኃጢአት አይደለም፣ ሀብት በራሱ ኃጢአት አይደለም። ገንዘብን መውደድ ግን ኃጢአት ነው፣ አይደል? ምክንያቱም እግዚአብሔርንም እየወደድን ገንዘብንም መውደድ አንችል፣ እግዚአብሔርንም እየወደድን ሆዳችንን መውደድ አንችል። ጌታችን እንደተናገረ ለሁለት ጌታ መገዛት አይቻልም። የግድ አንዱን ይጠሉታል፣ አንዱን ይወዱታል። ስለዚህ ሆዳችን አንውደድ ነው። ሆዳችን እኛ የምንገዛው ነው። ይበቃሃል ማለትን እንልመድ። ሆዳምነትን ለመተው መንፈሳዊ ለመሆን ከሚደረጉ ጥረቶች አንዱ ያጠግበኛል ብለን ከምናስበው ቀንሰን መብላት። ለምሳሌ ናቹራሊ ሶስት ቁርጥ ከሆነ የሚያጠግበን ሁለት ቁርጥ እንበላለን ነው፣ ከግማሽ እናደርገዋለን። ለመጥገብ ጥቂት ሲቀረን ነው እናቆማ ማለት። እንደውም አንድ ሊቅ ሲናገር ምን አለ? ሰው ለመጥገብ የሚበቃውን ያክል ሳይበላ መሀል ላይ ከማቋረጥ ይልቅ ከናካቴው ለመብላት ይሻላል ይላል። ከሁለቱም የሚከብደው የትኛው ነው? ከናካቴው ለመብላት ነው የሚከብደው ይላል። ማነው? ምግብን መሀል ላይ ማቋረጥ ነው የሚከብደው። ከናካቴው ለመብላት ይሻላል ይላል። መራቢሻ ጀምሮ በመሀል አይ ይበቃኛል ብሎ ማቆም ከባድ ነው። እራሳችንን ከምን ላለማመድባቸው መንገዶች አንዱ ደግሞ እሱ ነው። ለመጥገብ ጥቂት ሲቀረን ማቆም መልመድ ማለት ነው። እስክንጠግብ ወዳችን እስኪወጣ መብላት የለብንም። ለመጥገብ ጥቂት ሲቀረን ማቆምን መልመድ እንችላለን። ይሄ አንዱ መለማመጃ መንገድ ነው። ከሁሉም በላይ ብርቱ የሆኑ መለማመጃ መንገድ ግን አጌኒስት ግሉተኒ ወይም ደግሞ ከወዳምነት በተጻራሪ አቅጣጫ የቆመው ጾም፣ ጾምን መለማመድ ማለት ግን መንፈሳዊ ጾም ነው። ዳይት ምናምን ማለት አይደለም። ዳይት ምናምን ሳይሆን መንፈሳዊ ጾምን መለማመድ ማለት ነው። ስጋን እየጎሰሙ ስጋን እያስገዙ የሚደረገውን ጾም መለማመድ ከተቻለ እምቢ ማለትን በቃኝ ማለትን መልመድ ይቻላል ማለት ነው። ስለዚህ ሰዎች ራሳቸውን በልም መቼስ በአንድ ቀን የሚሆን ክርስቲያናዊ በአንድ ቀን የሚለምድ ክርስቲያናዊ ምግባር የለም። በልምምድ በሂደት ግን በቃኝ ይበቃኛል እምቢ ማለትን መልመድ መቻል አለብን። በምግብ ብቻ ግን አይደለም፣ በሁሉም ነገር ነው። ቅድም እንዳልነው በጣም ብዙ ነገሮችን ጥቂት ብለን ጀምረን ማቆሚያ እስኪያጣ ድረስ። አንዳንዴ ሰው መጥቶ ስልካችሁን እንዲቀማችሁ ተመኝታችሁ አታውቁም በጣም ደክሟችሁ ስክሮል እያደረጋችሁ ግን ማቆም ስላል ሁክድ ስለሆናችሁ የሆነ ሰው መጥቶ ቢቀማችሁ እስክትመኙ ድረስ ሰምጣችሁ ትቀራላችሁ እዛ ውስጥ። እንደዛ አንዳንዱ ፍላጎታችን አይ በቃኝ ማለትን መለማመድ መግደል ያስፈልጋል ማለት ነው። ከብዙ በጥቂቱ አሰው በዚህ መጠቅላል የሚቻል ይመስለኛል።